ለዓመታት ሲባክን የነበረውን የወልመን ወንዝ ዛሬ የአካባቢውን ማህበረሰብ በልማት ተጠቃሚ ሊያደርግ እጅ ሰጥተዋል። የወልመን መስኖ ፕሮጀክት እስከ 120 ሄክታር የማልማት አቅም ያለው ሀያ ሺህ የሚሆኑ አባውራዎችን በቀጥታ ተደራሽ የሚያደርግ ሲሆን ፕሮጀክቱ ላለፉት አራት ዓመታት ሲገነባ ቆይቶ ዛሬ በሚታየው መልኩ ሙሉ በሙሉ ተጠናቆ በይፋ ለማስመረቅ በቅተናል። ለዚህ ስኬት ደግሞ ባለረኙ መሪ ክቡር ዶክተር አብይ አህመድ የመስኖ ልማቱን አስጀምረው እስኪጠናቀቅ ድረስ ለሰጡት ያልተገደበ ድጋፍ ለቁርጠኛና በሳል አመራራቸው በራሴ በሚኒስትር መስሪያ ቤቱ እንዲሁም በመላው የደልመናና ሀረና ብሉቅ አካባቢ ነዋሪዎች ስም የላቃ ክብረትና ምስጋናይን አቀርባለሁ። በአጠቃላይ ፕሮጀክቱ በስድስት ቢሊዮን ብር የተጠናቀቀ ሲሆን፣ ፕሮጀክቱ የውሃ መቀልበሻ ውቅር 33 ኪሎ ሜትር የውሃ ማስቀየሻ የመጀመሪያ ቦይ ፕራይመሪ ካናል 47 ኪሎ ሜትር ሁለተኛ ቦይ ሴኮንደሪ ካናል እና 64 ኪሎ ሜትር ሶስተኛ ቦይ ተርሸሪ ካናል በአጠቃላይ 144 ኪሎ ሜትር የቦይ እና 30 የውሃ ማጠራቀሚያ ፖንዶች ግንባታ ያካተተ ስራ ተሰርተዋል። ከዚህም በተጨማሪ 60 ኪሎ ሜትር መጋቢ የመንገድ ስራዎች አምሳ ብሎኮች የያዘ የግድብ አስተዳደርና ለማህበረሰቡ የተለያዩ ማህበራዊ ግልጋሎቶች የሚሰጥ ማዕከልም ተካቶበታል። በዚህ ፕሮጀክት መጠናቀቅ አርሶ አደሮች አመትን ሙሉ ያመርታሉ፣ የምግብ ዋስትናቸው ያረጋግጣሉ፣ ለብዙዎች የስራ እድል ይፈጠራል፣ ብሎም የቆላማና አርብቶ አደር አካባቢን ልማት እውን ያደርጋል። በመሆኑም የባሌ ዞን የደለመና እና ሀረና ቡሉቅ ወረዳዎች በአጭር ጊዜ በሀገራችን ከፍተኛ የግብርና አምራች አካባቢ እንደሚሆኑ እምነት አለኝ። የፕሮጀክቱ ተቋራጮች፣ አማካሪዎች፣ የክልልና የአካባቢ አስተዳደርና ነዋሪዎች የተቀናጀ ስራ በመስራታቸው ህልሙን ወደ ተግባር ለውጠው ውሃው ወደሚፈለግበት ቦታ እንዲደርስ አድርገዋልና እነሱም ከልብ የመነጨ ምስጋና ይገባቸዋል።